ታ ሲሰጥ እኔ ትንሽ ትልቅ መሆኑ አይደለም፣ አስቦ ትንሽ ነገር እራሱ ማድረጉ ልኡል ደግሞ ሁል ጊዜ ስጠታ የሆነ ነገር ሲሰጠው ሰዎችን ለማበረታታት ይሆን፣ ሰዎች ደስ እንዲላቸው ይሆን ብቻ አላውቅም። በተደጋጋሚ የምፈልገው በጣም የምፈልገው ነገር ነበር። በጣም አመሰግናለሁ። በቃ ከፊቱ ፈገግታው ሁሉም ነገር እንደዚህ ብቻ አሁን ለወንድማችን ይህን ደስታ ይህን ፈገግታ ላደረክለት ወንድማችን ወይም እህታችን እኔ በልኡል ስም በጣም በጣም ለማመስገን እፈልጋለሁ። ምክንያቱም ልኡል ሲስቅ ማየት እራሱ መቤቴን ነው ምላችሁ። በጣም እኔ እንጃ፣ እንደኔ ከሆናችሁ የሰው ደስታ የሚያስደስታችሁ ሰዎች እኔ ያክል እንደምትረዱ አውቃለሁ። ሰው ሁልጊዜ ሲከፋው ሁልጊዜ የሆነ ችግር በሚሄዱበት እነሱ ችግር አያጣቸው እያያችሁ ነው። እያሳደዱ ስራቸውን እንዳይሰሩ ብዙ እንቅፋት እያረጉባቸው ነው። ግን ይህ ሁሉ ተቋቁመው ግን እየሰሩ በተለይ አብዛኛው ልውል ተመልካች እንግዲህ ውጭ ሀገር ያለው ሰው ነው የሚበዛ እንግዲህ። ዛሬም እንደተለመደው እንግዲህ ለልውላችን በጣም ደስ የሚነገር ነው የተላከለት። እሱም እንግዲህ ምንም ነገር ሲደረግ ከካሜራ ውጭ የሚያደርገው ነገር የለም። ፊት ለፊት ነው ሁሉም ነገር፣ እናንተም ማወቅ ስላለባችሁ ማለት ነው። ልኡልም እንግዲህ ታውቃላችሁ፣ ከልኡል የተደበቀ ምንም ህይወት የለውም። ሁሉም ነገር ከእናንተ ከሚወዳችሁ ተመልካቾች ጋር የሆነ ትንሽ ነገርም ሰፕራይዝ ሲደረግም ፊት ለፊት እየመጣ ነው እንደዚህ ተደረግኩ። ለሰውም ሰፕራይዝ ሲያደርግም እንደዚያው እየመጣ ነው ሰፕራይዝ አደረኩ ብሎ የሚያወራው ዛሬም እንግዲህ የልዑልን ደስታ፣ የልዑልን ፈገግታ የመለስክ ሰው በጣም በጣም በጣም በልዑል ስምን ላመሰግንህ እወዳለሁ። እናንተም ውድ ተመልካቾች እንግዲህ ለዚህ ወንድማችን ስጦታም ለሰጠ ወንድማችን በወጣው ይህ ተካ እያላችሁ በኮሜንት ስር እንድትመርጡ ትፈልጋለሁ። የእውነት ልዑል እንደዚህ ሲሆን አይቼው አላውቅም። አንደኛ ነገር እናቱ ስትጨናነቅ ባለፈውም ሁለት ቀንም በተደጋጋሚ ስለ እናቱ ሲያወራ በመሀል ቪዲዮ እንግዲህ ካልሰማችሁ አላውቅም፣ ግን በቪዲዮ መሀል መሀል ስለ እናቱ እጁ ከተሰበረ በኋላ መጥተው አልጠየቁትም እና በዛ ምክንያት በጣም ብዙ ነገር እየተፈጠረ እናቴ እያስጨነኳት! በተለይ ያም ቪዲዮ መልቀቅ አልነበረብኝም ብሎ የተጸጸተበት እንትን ነበረ። ምክንያቱም አንደኛ ብዙ ሰው ተጨንቋል። ኮሜንቱ ሙሉ በቃ የሚያለቅስ ነው። በቃ መቤቴን! እናንተ ግን እንዴት አይነት ፍጥሮች እንደሆናችሁ አላውቅም። እንደው የሰው ፍቅር ይስጣችሁ ወገን። እኔ እኮ በቃ ረብስና የእውነቴን ነው ምላችሁ ያ ቪዲዮ ከተለቀቀ በኋላ ብዙዎች ሰዎች ብዙዎች ሰዎች በቃ ኮሜንታችሁ ሳነብ እኔ በጣም ውስጤ ነው እንትን የምትሉት፣ እና እንዴት መታደን ነው ትላላችሁ አንዳንዴ። የሰው መውደድ ይስጣችሁ በምትሄዱበት ሁሉ ልውል በጣም እግዚአብሔር ይመስገን፣ ብዙ ሰው ይወደዋል። ምክንያቱም ከሚሰራውም ስራ አንጻር ነው። ህይወቱን አሳልፎ የሚሰጥ ጀግና ወንድማችን ነው። ለብዙ ሰዎች መፍትሄ ያመጣ ወንድማችን ነው። ይገባዋል እኔ ከዚህ በላይ ቢደረግለት መንግስት ራሱ እውነት አውቆ ለልኡል ስጠታ ሲያንሰው ነው እመቤቴን ነው የምላችሁ ትልቅ ነገር ቢያደርግለት በደስታ ነው ግን እስካሁን ድረስ እንግዲህ ያው መንግስት የሚባል ሽልማት አልተሰጠውም ግን ደግሞ ከሚወዳችው ውድ ተመልካቾች ደግሞ በጣም በርከት ያለ ብዙ ጊዜ በተደጋጋሚ ከውጭ ሀገር ነው በቃ ብዙ ጊዜ የሚመጣላቸው ስጠታ። ዛሬም እንግዲህ የእጁ መሰበር እንግዲህ የሰማ ወንድማችን እንግዲህ በጣም ልኡልን ደስ ያሰኘው ቀን እንደ ዛሬ ማለት አንዳንድ ጊዜ የሰው ደስታ፣ የሰው ፈገግታ ስታዩ ሰውን ማስደሰት ምንድን ነው ሰውን እንደማስደሰት ግን ሚንትን የሚላችሁ ነገር አለ። የሰውን ፈገግታ ስትመልሱ፣ ለምሳሌ አንድ ምስኪን ስታበሉ፣ ውጭ ላይ ወታችሁ አብልታችሁ ወደ ቤታችሁ ስትመለሱ የእነሱን ፈገግታ የእነሱን ደስታ ሁሉ ነገር ስታዩ ምን ያክል በአእምሯችሁ እንትን እንደሚመላለስባችሁ አስቡት። እና ልውልምል ዛሬ ልክ እንደዛ ነው። በቃ ማለት እኔ አንዳንድ ጊዜ እሱ አቶ አይደለም፣ እግዚአብሔር ይመስገን እንደዚህ አይነት ነገር መግዛትም መስጠትም የሚችል ልጅ ነው። ግን ደግሞ ይሄ ሰው አስቦ ደግሞ ይሄን ነገር እንትስ ስላለለት ደስ ብሎኛል። እንግዲህ ብዙ ነገሮች እየተፈጠሩም እንግዲህ ልኡል አሁንም እጁን ተአሞ ራሱ ላስታም እጄን አንድ ቀን ቤት ተኝች ሳይል እንግዲህ እጁን በንትን አስሮ እንግዲህ ጠዋትና ማታ እየደከመን ያለው ለምን ላቤል ሲል አንደኛ ላቤል ፍትህ ኦሬዲ የአቤል ነጻነት ታውቋል። ወንጀለኞቹ አቤ ማን ነው? አበበ እና ሊያ እንዲሁም ከጀርባ ያሉት። አሁን ደግሞ በገዛ ቤተሰቦቹ ራሱ እየተከዳ ነው ያለው፣ አጎት የተባለው ማለት ነው። ብዙ ነገሮች እየተፈጠሩ ያሉ በተደጋጋሚ አሁን ላይ ደግሞ ፎከስ ያደረገ ሁሉም ነገር የገዛ አጎቱ ላይ ነው። እንትን እየጫና እያደረጉ ያለው ምክንያቱም እሱም አንደኛ ተባብሮ አብሮ ከነሊያ ጋር እንደሚሰራ ሁሉም ነገር ስላዩ እነሱም ክትትላቸው ከነሱ ጋር ነው። እሱም ደግሞ እሱ ስለሚያውቀው ቤታቸውን የቤት የተከራየውን ከአንዴም ሁለት ጊዜ ነው የቀየረ አቤል። ከአንዴም ሁለት በደላላዎቹ እየመጡ እኔ በጣም የብልጥነታቸው ብልጥ ደላላዎቹ ራሱ እንዴት ከየት ነው የሚገናኙት ከእነ ሊያና አበበ ጋር? እንደው ምን አይነት ማለት፣ አንዳንድ ጊዜ ለሰው ልጅ ቆም ብላችሁ ስታስቡ ምን ያክል እንትን ቢኖራት ነው እቺ ሴት? እያሳደደች እያሳደደች የሰውን ድክመት የሰውን እንትን። አንደኛ ነገር ሽንፈታቸውን እነዚህ ሰዎች መቀበል አልፈለጉም። በቃ ሁሉ ጊዜ የበላይ ሆኖ መኖር ነው የሚፈልጉ። እነሉ ደግሞ ይሄ ነገር አይፈቅዱም። አይደለም ለዚህ ስተራ የሆነች ሴት ይቅርና አበበም ሆነ ሊያም በጣም ተራ የሆኑ እርካሽ ነገር ናት። ቤተሰቦቿን አሳልፋ የሸጠች የአባቷን ጓደኛ ሽማግሌ ነው ብላኳን ምንም የእንትንነቷን ማታቅ ገንዘብ ብቻ በማሳደድ እኳን የእውነት እኔ ሲያወሩ የገዛ እህቶቿ ስላወሩ ነው እኔ ዝም ብዬ አይደለም ማዋራው እና ሊያ ማለት በጣም ይሄን ያክል የወረደች ርካሽ ሴት ናት። ለምንም ነገር እንትን የለላት ክብር የለላት ከ ከሁሉም ነገር እኮ ከሁሉም እንትን ክብር ይበልጣላ። ገንዘብ ገንዘብ ገንዘብ ገንዘብ እያሉ ይሄው መጨረሻቸው ምን እንደሆነ ተመልከቱ። አሁን ይሄ የመጀመሪያዋ ነው። ቀጣይ ደግሞ ምን እንደምታመጣት አያላችሁ? እቺ ሴት መቼም ካለች አብበም ሆነ እሷም ካልተያዙ ካልታሰሩ መቼም ቢሆን ልዑል እና ቤል መቼም እረፍት አያገኙም። ጠዋት እና ማታ በእነሱ የመጣ ፍዳቸውን በልውነት በሰቀቀን እኮ ነው አይደለም። እነሱ ይቅርና ወጥተው ለመግባት እኮ ሰቀቀን። ሰው በገዛ አገሩ በተወለደበት እንደዚህ ተሳቆ መኖር ራሱ ከባድ ነው። ወደ ገጠር ወደ እንት ስትሄዱ ሰው ኬ በጦርነት ነው ይሄ በሀገር የመጣ ጉዳይ ነው ብላችሁ ትፈቱታላችሁ ዝም ትላላችሁ። ግን ከተማ ውስጥ ቁጭ ብለሽ ይህን ያክል ማሳደድ፣ ይህን ያክል እንትን ማለት እኔ አላውቅም። ብቻ መድኃኒዓለም ይጠብቃችሁ ከማለት ውጭ ምንም አለልም። ወንድሞቼ በየጊዜው ለእናንተ ድክመት፣ የእናንተን ውድቀት የሚፈልግ ሰው ለራሱ ያደርግለት። ሰው በለፈው ነው እንትን የሚያልፍለት ሰውን በዘረው ነው የሚበላው። እነዚህ ሰዎች መጨረሻቸውን ታያላችሁ። አይደለም እነዚህ ትንንሽ እንትን ይቅርና፣ ያ ጀግና ነኝ ነብር ነኝ ሲል የነበረው እንትና ታስታውሳላችሁ፣ የሞተው መስፍን። መቼም እኔ ሁልጊዜ እንደ ምሳሌ የማወራው መስፍንን ነው። ምክንያቱም ከሱ በላይ ያደከማቸው ሰው ስለሌለ ማለት ነው። እና ይሄ ሁሉ ነገር እየሰራ እንኳን ያንን እንኳን በስከ መጨረሻ በራሱ ላይ ችግር ነው የፈጠረውና አሁን እነዚህ ሰዎችም ራሱ ለልኡል እንቅፋት እየሆኑበት ነው ያሉት። ግን እሱ አልሸነፍ ባይ ጀግና ነው፣ እጅ አልሰጥም ብሎ ይሄው ጠዋት እና ማታ እራቸውን እያበላቸው ነው። ገና ገና ይቀጥላል። እኔ አሁን ስለነሱ ሩሩ ሩሩ ላወራ ሳይሆን ልኡላችን ስለተደሰተ ዛሬ የደስታው ቀን ነው እሱን ልነግራችሁ ነው እንጂ ስለ ልኡል ማን ነው አቤል፣ እና ስለ ሊያ ማውራት ሰልችት ብሎኛል። እውነት ሁለታቸው በጣም ነው ያንገሸገሹኝ። ስለ እነሱ ማውራት እና የሰው ደስታ የሚያስደስታችሁ እንግዲህ በጣም ደስ ይላቸዋል። ቤት ተስፋ አድርጋለሁ። አንዳንድ ጊዜ አንዳንድ ሰዎች ደግሞ አይ ውሸት ነው አስቴር ውሸት ነው አስቴር ውሸት ነው ትላላችሁ። እንግዲህ ለምታምኑኝ አመሰግናለሁ። ማታምኑ ደግሞ እንግዲህ ሰው እንዳቀባበሉ ነዋ አንዳንድ ሰው እውነትን አምጥተሽ ብታወሪው ውሸት ነው ነው የሚለው እኔ በጣም የምትገርሙኝ ነገር ውሸት ነው ውሸት ነው ውሸት ነው አንደኛ ነገር እኔ በመጀመሪያ የምነግራችሁን ነገር ቢኖር ሁላችሁም እንድታዳምጡ የምፈልገው መጀመሪያ የማስገባው ቪዲዮ የኔን አይደለም የልውልን በጣም በትንሹ ቆርጭ አምጥችን የማስገባላችኋል እሱን እያያችሁ ማመን የሚከብዳችሁ ሰዎች እኔ አላቀም እውነት ይቅርታ አድርጉልኝ ምን ብዬ እንደምነግራችሁ አላቀም ምክንያቱም ታዩታላችሁ ትሰማላችሁ። ከዛ ማየት ምንድን ነው ማምን ካለባችሁ ታምናላችሁ። አሁን ባለፈው ልኡል እኔ የሆነ ነገር ሰማውና እጁ እንደተሰበረ እዚህ ጋር መጥቼ ባወራ አይ እነሱ መጀመሪያ መጥተው እሱ ካልፎርሰት ይቅርብኝ ብዬ ሰምቼ ጸጥ አልኩኝ። ምክንያቱም እኔ እዚህ ጋር መጥቼ እሱ ሳይሰበር እኔ ቀድሜ ባወራ ውሸት ነው ልትሉኝ ነው ብዬ ታውቁት። ከዛ ማታ ሲመጣ እንግዲህ ባይናችሁ ስታዩ እንድታሙ ነው ብዬ እራሱ ሲመጣ ፖሰትኩላችሁ አብዛኞቻችሁ አላችሁ፣ ሁላችሁም አይደላችሁም። ከነገራችሁ ላይ አንዳንዶች ሞር እኔ በጣም ያናድደኝ ቪዲዮውን እያያችሁ የልኡልን ድምፅ እያያችሁ ልኡልን ማመን ማትችሉ እኔን አትመኑ። ልኡልን እንኳን የሚያወራውን አትሰሙ። ድምፁ ይሰማላ የልኡል ሙሉ እንትኑ እሺ፣ እጁ ተሰብሮ መጣ እሱም ውሸት ነው ልትሉኝ ነው። መድኃኒዓለም፣ እኔ ግን ኧረ ተው ተው ግን ኧረ ተው ወገን ተው፣ እየተሳሰብን እንድታውኑኝ እያልኩኝ ቅድሚያ መጀመሪያም መግቢያ ላይ የሱን ቪዲዮ የሱን ድምጽ እንድትሰሙ አድርጌላችሁ እናንተ ግን ውሸት ነው ትላላችሁ። ሁላችሁም ሳትሆኑ ከስንት አንድ ናችሁ። ሶስት አራት አምስት ሰዎች ናችሁ። ያው ለእናንተም ግዴታ መልስ መስጠት ኑሮብሽ ሳይሆን ግን እንድታምኑ ምን ማድረግ አለብኝ? እስኪ ኮሜንት ላይ አስቀምጡልኝ። በቀጣይ እናንተ እንድታምኑኝ እኔ ምን አይነት ቪዲዮ በምን አይነት ላሳምናችሁ? እውነት የምትሉኝን ሁሉ ከማድረግ ወደኋላ አልልም። የፈለጋችሁትን ጠይቁኝ። እናንተን የሚያሳምናችሁ ነገር ከሆነ እሰራላችኋለሁ። የእውነቴን ነው የምላችሁ። ለምን ይሄ እዚህ ጋ የህይወት ጉዳይ ነው። ዝም ብሎ ይሄ ፕራንክ ወይም ድራማ ወይም እንትን ምናምን አይደለም፣ ህይወት ነው። ሰው ደግሞ በህይወት አይቀልድም። እስካለን ድረስ ደግሞ የግዴታ መተማመን፣ የግዴታ እንትን ማለት አለብን ብዬ ነው የማስበው። ፕራንክ ቢሆን እሶኬ ችግር የለውም፣ ትሰሪያለሽ፣ እንደማንም ዩቱበር እንትንት ያለሽ። እዚህ ጋ ግን እነ ልኡል የሚሰሩት የሰው ህይወት የራሳቸውን እንትን እንትን ብለው ነው ብዙ ነገር እየተቋቋሙ። ስለዚህ በማይቀለደው እኔ አልቀልድም እንድታውቁልኝ የምፈልገው የቀልድ ሰዓት አለ፣ የማይቀለድበት ሰዓት አለ። እኔ እዚህ ጋር ቪዲዮ ስሰራ ግን ራሳቸውን እንትናቸውን እንጂ ያልተፈጠረ ያልተጻፈ የምንም እንትን ያልተባል ነገር አላወራም። በራሳቸው አንደበት እየሰማችሁ እንድታምኑ አንደኛ ነገር ሙሉ ቪዲዮን አምጥቼ እነሱን አላስቀምጥ። ምክንያቱም ለእኔ አይገባኝም፣ እነሱ ናቸው እየለፉ እየደከሙ ያሉት። ሙሉ ቪዲዮን አምጥቼ ባ እኔ ለእኔ እይታ አለው፣ ግን እንደ ሰው ደግሞ ስታስቡ፣ እኔ ባልሰራውበት፣ እኔ ባለፈውበት፣ እኔ እዚህ ጋር ቁጭ ብዬ ከጀርባ ዝም ብዬ እየለፈለፍኩ ነው። ግን እነ ልኡል ግን ስንት ውጣና ውረድ አይተው ስለሚሰሩ ለነሱ በጣም አይታችሁ ከሆነ ሶስት ደቂቃ ወይ ሁለት ደቂቃ በጣም ትንሽዬ ናት የማስገባው። ለምን ለነሱ አብዛኛው በተለያየ በነሱ ስም የሚነግዱ አለ። የነስራይን የነስራይን እያሉ በራሳቸው ቻናል በራሳቸው ስም እየከፈቱ በጣም ብዙ ቪው በጣም ብዙ እይታ የሚያገኙ ሰዎች አሉ። እንደዚህ ማድረግ ግን እኔ አልፈልግም በፍጹም ህሌናይም አይፈቅድም። አንደኛ ነገር አይደለም በሰው ሀቅ እንትን ብዬ እኔ ብዙ ማውራት አልፈልግም፣ ግን ብዙ ሰዎች እንደዚህ ስለሚሰሩ ማለት ነው። በሰው ስም ስማቸውን እንትን እያሉ በነ ልዑል ስም በጣም ብዙ ሰብስክራይብ፣ የልዑልም ቻናል አንደኛ የማያድገው ይመስለኛል። በሱ ስም እየተከፈተ ይሆን አላቅም። እስካሁን ድረስ እኔ እኮ ሊንክ ስለሚያስቀምጥ ልዑል በደንብ አውቀዋለሁ። የነሱን አዲስ ቻናልም ከፍተዋል እነ ልዑል ቁጥር ሁለት ማለት ነው። በሱም ራሱ ራሱ ከራሱ ዋናው ቻናሉ ላይ ሊንኩ ስላስቀመጠ እዛ ላይ ወስጄ ነው ሰብስክራይብ ያረግኩት። ምክንያቱም ሌላ ሰው በሌላ እንትን እንደዚሁ አካውንት በራሳቸው ስም ሆኖ ሌላ ሰው ስለሚከፍት ያው እንትን ለማለት ያክል የራሳቸውን ሊንክ ላይ ያስቀምጣሉ። ዋናው ቻናል ላይ እዛ ላይ ገብታችሁ የተጫናቹ የዳጅ ሰብስክራይብ አድርጉ አሉ እኮ። ዝም ብሎ ትርኪ ብርክ የሚሰሩትን ስንት ፎሎር ስንት ላይክ እያደረግን አይደል? እነሱ ስንት ሕይወታቸው ስንት ነገር እየሰሩ እየሰሩ ስለሆነ ብናረጋቸው ምንም የሚጎልብን ከኛ ዜሮ አምስት ሳንቲም፣ በተለይ ሰብስክራይብ ማድረግ የሚያስከፍል ነገር አይደለም። እንደው እውነት ለሐቅ እናውራ ከተባል ምንም ዜሮ ዜሮ አምስት ሳንቲም አይቆጥርብንም። በተለይ አብዛኞቻችን ውጭ ሀገር ነው ያለነዋ ኢንተርኔት ሁሉ ነገር በነፃ ነው። ስለዚህ ብዙም የሚቆጥር ስላልሆነ ብናረጋቸው ደስ ይለኛል ነው የምለው። በተረፈ የልውላችን ደስታ እንግዲህ በትንሹ ቪዲዮን መጀመሪያ ላርጌላችሁ የልውልን ፈገግታ፣ የልውልን ደስታ ታዩታላችሁ። እንግዲህ በዚሁ አጋጣሚ ሁለታቸውንም ሳላመሰግናቸው አላልፍም። አቤልንም ልውልን በጣም ብዙ ጣውረድ ምንድን ነው እየመጣባቸው ይህም ሁሉ ተቋቁመው እንግዲህ ከዚህ ደርሰዋል። በእናንተም ጸሎት ይመስለኛል እና በእግዚአብሔር ኃይልም አሁንም ወደፊትም እንግዲህ እግዚአብሔር ከእናንተ ጋር ይሁን ነው የምለው። እንግዲህ ወንድማችን ልዑልን ያስደሰትከው ወንድማችንም፣ የእውነት በሰጠኸው እጥፍ እጥፍ አድርጎ ፈጣሪ ይስጥህ ነው የምለው። የምሰጡ ሰዎች ከአንዳንድ ጊዜ በጣም ነው የምታስደስት። ምክንያቱም አንዳንዴ መስጠት መባረክ ነው። በሰጣችሁት በሰጣችሁት እጥፍ ነው የምታገኙት እና ብዙዎች ሰዎች አሉ እንደዚህ ለተቸገረ በጣም በልዑል ስም ራሱ በጣም ብዙ ልጆች ቤት የተገዛላቸው የራሳቸው ሱቅ እንዲሰሩ ለራሳቸው አዲስ ሕይወት እንትን እንዲሉ ብዙ ሰዎች አይታችኋል። እንግዲህ እና እንደዚህ ነገር የምታደርጉ ወንድም እህቶቼ፣ በውጭ ሀገር ያላችሁ እውነት ለእናንተ ቃል የለኝም። ፈጣሪ በምትሰጡት እጥፍ አድርጎ ይመልስላችሁ፣ ይክፈላችሁ፣ በበረከት በምትወዱት ይሳካላችሁ፣ ምኞታችሁ ነው ምለው። እንግዲህ እናንተ ውድ ተመልካቾች እንግዲህ ወንድማችን እንግዲህ የሰጠው ወንድማችን እግዚአብሔር ይስጥ እያላችሁ ኮሜንት ስር ጻፉለት። ለማንኛውም የዛሬው ቪዲዮ ይመስላል። እንግዲህ ከተመቻቹ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደና ደና ደና ሰንብቱ ያልኩኝ። የዛሬው ቪዲዮ የልኡላችን ደስታ ነው። ዛሬ የደስታ ቀን ነው። ሁልጊዜ ሩሮ አታብዥብን ስለምትሉ ጥሎብኝ ነው፣ ምንም ማድረግ አይቻልም። እንግዲህ አንዳንድ ሰው ሳትፈልጉ እንድታወሩ ይገፋፋችኋል። ስለዚህ ምንም ማድረግ አይቻልም። ለማንኛውም ሰላማችሁ ይብዛልኝ። እኔን ለምታበረታቱኝ እህት ወንድሞችም የእውነት ቃል የለኝም ሳላመሰግናችሁ አላልፍም። ሁልጊዜም ፈጣሪ የእውነት የልባችሁ መሻት የልባችሁ የምት እኔ ብዙም ምርቃት አልችልም፣ ብቻ ፈጣሪ ይስጣችሁ ያክብርልኝ እህት ወንድሞቼ ባላችሁበት ሰላማችሁ ብዝዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። አስተካካይ የምትሉኝንም ደግሞ ኮሜንት ስር ጻፉልኝ፣ የእውነት አስተካክላለሁ የምትሉኝን ሁሉ ወደኋላ አለም ለማስተካከል። ለማንኛውም ሰላማችሁ ይብዛል እያልኩኝ ባይ ባይ።